ብቻ አጠናክሮ ይቀጥላል ይላል መግለጫው። የፌዴሪ መንግስትና የኢትዮጵያ ህዝቦች ሰላም በሚመስል አጀንዳ ሽፋን ህገ መንግስታዊ ስርዓቱን ለመናድና በዜጎች ልማት ላይ ጉዳት ለማድረስ የሚሞክሩ አካላት ከድርጊታቸው እንዲታቀሙ በተደጋጋሚ አስጠንቅቀዋል። ይሁን እንጂ በውጭ አገራት ከሚገኙ የጥፋት ኃይሎች ቀጥተኛ ስምሪት የወሰዱ አፍራሽ ኃይሎች ግለሰቦችን በማሰባሰብ በትናንትናው ዕለትም በጎንደር ከተማ የለየለት ሁከት እንቅስቃሴ አካሂደዋል። በመንግስትና በግል ተቋማት ላይ ያነጣጠረ ጉዳትም የማድረስ ወደ ለየለት የዘረፋ ተግባር የመግባትና ይባስ ብሎ ስርዓት ለማፍረስ በማሰብ የፌደራልና የአማራ ብሔራዊ ክልላዊ መንግስትን ባንዲራ የማውረድ የለየለት ህገ ወጥ ተግባር አከናውነዋል። ይህንኑ ድርጊት ወደ ሌሎች አካባቢዎች ለማስፋፋትም ሰፊ የማህበራዊ ሚዲያ ቅስቀሳ አድርገዋል። የፌደሪ መንግስትም ለሀገርና ለዜጎቹ ዘላቂ ሰላም እንዲሁም ለህገ መንግስታዊና ዲሞክራሲያዊ ስርዓት ግንባታ ሂደቱ ሲል ይህ አይነቱ ህገወጥ ተግባር በአስቸኳይ እንዲቆም በድጋሜ አሳስቧል። ሰላማዊ ሰልፍ የሚካሄድበት የራሱ ህጋዊ አሰራር እንዳለ እየታወቀ ስርዓት አልበኝነትን በማስፋፋት ሀገር ለማፍረስ የተጀመረው እንቅስቃሴ በምንም መልኩ ተቀባይነት የሌለው የኢትዮጵያ ጠላቶች አጀንዳ መሆኑንም አሳውቋል። ይሁን እንጂ ከቅርብም ከሩቅም ባሉ የውጭ ጠላቶች አስተባባሪነት በማህበራዊ ሚዲያ የሚመራው የሀገር ውስጥ የነውጥ ኃይል የህዝብና የመንግስትን ማስጠንቀቂያ ባለመቀበል ዛሬ ሁለቱም ግለሰቦችን አሰባስቦ በአንዳንድ የሀገርቱ አካባቢዎች በህገወጥ መንገድ ሰልፍ ለመውጣት ተሞክረዋል። እነኚህ የነውጥ ኃይሎች በኦሮሚያና ና በአማራ ክልል አንዳንድ ቦታዎች የመንግስቱና የግለሰብ ንብረት ሲያወድሙ፣ መንገድ ሲዘጉና በንጹሐን ዜጎችና ና በጸጥታ ኃይሎች ላይም የሞት አደጋ ሲያደርሱ በመገኘታቸው ሙሉ በሙሉ በቁጥጥር ስር ውለዋል። ከተለያየ የኦሮሚያ አካባቢ ግለሰቦችን አሰባስቦ ወደ አዲስ አበባ በማስገባት ውከቱን ለማስፋፋት ሲሞክሩም በአዲስ አበባና በአዲስ አበባ ዙሪያ ነዋሪ በሆነው ህዝብ ጠቋሚነት በቁጥጥር ስር ውለዋል። በውከቱ ከተሰማሩ እነኚህ ወገኖች ጋር በውጭ ካሉ የውከትና የጥፋት ኃይሎች ስምሪት እንዲወስዱ የሚያረጋግጡ በርካታ ቁሳቁሶችም ተይዘዋል፦ የአሸባሪ ቡድን ባንዲራዎች፣ የጦር መሳሪያዎች፣ ስለቶች፣ የእጅ ቦምቦች ከዚህ በተጨማሪ ያካሪው የካወርጂያ እንቅስቃሴ ቅስቀዛ ጽሁፎችና ባነሮች እጅ ከፍንጅ ተይዘዋል። ገመንግሥታዊ ስራቱ በሚያዘው አግባብም አጥፊዎቹን ወደ ህግ በማቅረብ ተጠያቄ ማድረግ የዝግጅት ስራም ተጀምሯል። በዚህ አጋጣሚ የሁከት ሙከራ በተደረገባቸው የአማራና የኦሮሚያ አካባቢዎች የሚኖረው ህብረተሰብ ከመንግስት የጸጥታ ኃይል ጋር በመተባበር አጥፊዎቹን በቁጥር ስር ለመዋል ያደረገው ጥረት እጅግ የሚበረታታና የሚመሰገን ነው። በዚህም በተለያዩ አካባቢዎች ውከቱን ለማስፋፋት የተደረገው ጥረት በቁጥጥር ስር ውሏል። በቀጣይም ቢሆን የሀገራችን የልማት የሰላምና የህዳሴ ጉዞ ጥፋቷን በሚፈልግ ኃይል እንዲደናቀፍ የኢትዮጵያ ህዝብና መንግስት አይፈቅዱም። በዚህ አጋጣሚ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በጀመሩት ልክ ከመንግስት ጋር መስራታቸውን እንዲቀጥሉ የኢፌድሪ መንግስት ጥሪውን ያስተላልፋል። በውከት ፈጣሪዎቹ ሳቢያ ህይወታቸውን ላጡ ሰላማዊ ዜጎችና የጸጥታ ኃይሎች እንዲሁም ንብረታቸው ለወደምባቸው ዜጎች መንግስት የተሰማውን ሀዘን ይገልጻል። በተመሳሳይ የኦሮሚያ ክልላዊ መንግስትም እንደዚሁ ተመሳሳይ አቋም መግለጫ አልኳል። ወደዛ አልፋለሁ። ወቅታዊ ጉዳይን አስመልክቶ የኦሮሚያ ብሔራዊ ክልላዊ መንግስት በላከው መግለጫ በኦሮሚያ ሊካሄድ የታሰበ ህገ ወጥ ሰልፍ መክሸፉን አስታውቋል። ህገ መንግስታዊ ስርዓቱን በጉልበት ለመናድ የሚደረግን እንቅስቃሴን መግታትና የህገ በላይነትም የማስከበር ግዴታ በህዝብ የተመረጠ መንግስት ኃላፊነት መሆኑን በመግለጫው አስታውቋል። የክሉልና የአገሪቱ ህዝቦች የዛሬ 25 ዓመት አዲሱ ልማታዊና ዴሞክራሲያዊ ስርዓት በፍላጎት መገንባት የጀመሩትና የተጎናጸፉት ድል ከፍተኛ መስዋዕትነት ያስከፈላቸው ትግል ውጤት መሆኑን በመገንዘብ እንደነበር በመግለጫው አስታውሷል። ህዝቦች በጋራ የመኖርና መጻኢ ጋራ እድሎቻቸው ለመወሰን ባላቸው ጽኑ እምነትም የተመሰረተ መሆኑም ጭምር መግለጫው አንስቷል። ህዝቦች ጥቅማቸውና መብታቸውን ብሎም ነፃነታቸውን በጋራና በተደጋጋፊነት ለማሳደግ አንድ የኢኮኖሚ ማህበረሰብ የመገንባቱን አስፈላጊነት በማመን በትግል ሂደት በከፈሉት መስዋዕትነት የተገኘውን ዲሞክራሲና ሰላም ዘላቂነቱን ለማረጋገጥ የተግባቡበት የለዋላዊነታቸው ሰነድ ነው ሲሉ ህገ መንግስቱንም አጽድቀዋል። ከህገ መንግስቱ መጽደቅ ማግስት አንስቶም በክልሉ የታዩ ለውጦችን ማግኘት የተቻለው በዜጎች ሙሉ ተሳትፎ እንደመሆኑ መጠን እነዚህን ድሎች በማጠናከር ቀጣይነታቸውን በማረጋገጥ ላይ እየተሰራ መሆኑን አለም የመሰከረው ጉዳይ መሆኑን የክልሉ መንግስት በመግለጫው አትተዋል። በድል ባሸበረቀው ጉዞ ላይ ጋሬጣ በመሆን የኋሊት ሊመለስ እንደሚችል ስጋት አድርጎ መንግስት ያስቀመጣቸው የጠባብነት የትምክተኝነትና ሃይማኖትን ከልላ ባደረገው አክራሪነት የአመለካከቶችና ድርጊቶች የተደቀኑትን ፈተና ለመመከት በተሰራው ስራም የጥፋት ኃይሎች ራስ ይጋለጥና ልማታዊ ዲሞክራሲያዊ ስርዓቱ እየተጠናከረ እንዲቀጥል አስችሏል ብሏል መግለጫው። ባለፉት አመታት በነዚህ አመለካከቶች የሚመሩት የጥፋት ኃይሎች የኦሮሞን ህዝብ ከጀመረው እድገት የኋሊት ለመመለስ ያለመ የድህንነትና የተመተላለቅ ማዕከል ለማድረግ የሚያደርጉትን ጥረት ያለማቋረጥ መቀጠላቸውንም በመግለጫው ተመልክቷል። በተያያዘው አመትም በክልሉ ላይ በማተኮር የህዝብ ጠላትነታቸውን መላልሰው በማስከበር ላይ ይገኛሉ። ህገ መንግስቱ የመንግስት ስልጣን የሚገኘው በምርጫ ካርድ ብቻ መሆኑን ደንግጎ ሳለ እነዚህ ኃይሎች የህዝብን ስልጣን በጉልበት ለመቀማት ጥረታቸውን ቀጥለዋል። በክልሉ በተለያዩ ዞኖችና በፈጠሩት ውከትና ብጥብጥም ሲያደርሱ የነበረው ጥፋት የክልሉን ህዝብ ሁለንተናዊ እድገት ለማቀጨጭ ያለመ ነው ብሏል መግለጫው። መንግስት ባሳየው ሆደ ሰፊነትና ታጋሽነት ችግሩ የበለጠ ጥፋት ሳያስከትል ለመቆጣጠር የህዝቡን ተሳትፎ የተጠቀመበት አግባብ ይደርስ ዘንድ የነበረውን ጥፋት መቀነስ እንዳስቻለ ህብረተሰቡ ይገነዘባል። ከሰሞኑም እነዚህ የጥፋት ኃይሎች ህገወጥ አካሄዳቸውን በማጠናከር የመንግስት እውቅናና ጥበቃ ያላገኘ ሰልፍ ለማካሄድ ያደረጉትን ጥሪ አስመልክቶ መንግስት በሰጠው መግለጫ ሰላማዊ ሰልፍ ማድረግ የዜጎች ህገ መንግስታዊ መብት ቢሆንም ሰልፉን ለማድረግ መሟለት ያለባቸው ህጋዊ ጉዳዮች ካልተሟሉና ኃላፊነት የሚወስድ አካል ከሌለ ሰልፉ ህገወጥ ይሆናል። ባለቤትና ተጠያቂ አካል የሌለው ያልተፈቀደ ሰልፍ ማካሄድ ህገ መንግስቱን መጋፋት እንደሆነ በተደጋጋሚ የተገለጸ ቢሆንም የመንግስትን መግለጫ በንቀት በመመልከት በክልሉ አንዳንድ ወረዳና ከተሞች ህገወጥ ሰልፍ በዛሬ ዕለት ለማካሄድ ሙከራ ተደርጓል። በዚህ የሙከራ ሰልፍ ላይ መንግስት በአሸባሪነት የፈረጀውን የኦነግን አርማና ባንዲራን በመያዝ በህዝብ ይሁንታ የተመረጠን መንግስት የሚያጥላሉና ዴሞክራሲያዊ ስርዓትን ያልተከተሉ መፎክሮችን በማሰማት በፈጠሩት ውከት የጸጥታ ኃይልን አባላትን ጨምሮ በሰውትና በንብረት ላይ ጥፋት አድርሰዋል። በመፈክሮቻቸው ከተሰሙ አንዳንድ የመልካም አስተዳደርና የልማት ጥያቄዎች ቢሆኑ መንግስት ከህዝቡ ጋር መግባባት ላይ የደረሰባቸውና ምላሽ እየሰጠባቸው ያሉ ከመሆናቸው አንጻር ለወቀትና ለብጥብጥ መነሻ ሊሆን እንደማይችል መንግስት ያምናል ብሏል። የክልሉ መንግስት በመግለጫው መንግስት ሁኔታውን ለመቆጣጠርና ህገወጦችን ወደ ስርዓት በመመለስ ሂደት በክልሉ ህዝብ ሙሉ ተሳትፎ የከፋ ጥፋት ሳይደርስ ለመቆጣጠርም ተችሏል። በዚህ አጋጣሚ የክልሉን ህዝብ ህግን ለማስከበር ለሚያደርገው እንቅስቃሴ ብሎም ላደረገው ተሳትፎና ላሳየው ድጋፍ የክልሉ መንግስት ምስጋና አቅርቧል። በዛሬው ዕለት በተደረጉት በህገወጥ ሰልፍ የማድረግ ሙከራዎች በግንባር ቀደምትነት በአስተባባሪነት መሳተፍ በሰዎችና ንብረት ጥፋት ላይ የተሳተፉ ኃይሎችን መንግስት ተከታትሎ ለህግ ለማቅረብ ያለውን ቁርጠኛ አቋም በድጋሚ እንደሚገልጽ በመግለጫው ተጠቁሟል። ከዚሁ ጋር ተያይዞ በክልሉ ህዝብ ላይ ላደረሱ ጥፋትና የልማት ጊዜውን በጉልበት ለቀሙት በእነዚህ የጥፋት ኃይሎች ላይ መንግስት ህጋዊ እርምጃ እንዲወስድ እንዲወስድም እንደወትሮ ሁሉ አጋልጦ እንዲሰጥ ጥሪ ያስተላልፋል። በአጠቃላይ መንግስት የህግ የበላይነትን ለማስከበር ሙሉ ብቃትና አቅም ያለው በመሆኑ የትኛውንም ጸረ ህገ መንግስታዊ እንቅስቃሴ መቆጣጠር ህገ መንግስታዊ ግዴታን ለመወጣት ዝግጁ መሆኑ በዚህ አጋጣሚ የክልሉ መንግስት ለህዝቡ መግለጽ ይወዳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት ባዳ